ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ በአዲስ ቪዲዮ ተመልሰናል። ዶንትን በመጠቀም እንዲህ አታደርገኝ፣ እንዲህ አታደርገኝ ወይም እንዲህ አታደርጉኝ ማለት ስንፈልግ እንዴት ማለት እንዳለብን እናያለን። እስከ መጨረሻ አብራችን ቆዩ። ነምበር ዋን፣ አንደኛ። ዶንት ሀርት ሚ፣ ዶንት ሀርት ሚ፣ አትጉዳኝ። ዶንት ስንጠቀም እንግዲህ አትጉዳኝ፣ አትጉጅኝ ወይም አትጉዱኝ ለማለት ነው። ስለዚህ እንደምናዋራው ሰው ይለያያል ማለት ነው። አንድ ሰው ማዋራ ከሆነ ወንድ አትጉዳይ ነው። ሴት ከሆነች አትጉጂ ነው። ሁለትና ከዛ በላይ ከሆነ ደግሞ አትጉዱኝ ይሆናል ማለት ነው። ሌሎችም በዚህ እንሄዳለን። ይህ በወንድ ስለምሰራው ነው። ነንበር ቱ ሁለተኛ፣ ዳንት ሊ ሚ፣ ዳንት ሊቭ ሚ፣ አትተወኝ። ሊቭ መተው ነው። ዶንት ሊቭ ሚ፣ አትተወኝ። ነንበር ስሪ ሶስተኛ፣ ዶንት ኢግኖር ሚ፣ ዶንት ኢግኖር ሚ፣ አትዝለለኝ ስንል ነው። ኢግኖር መዝለል ስለሆነ ዶንት ኢግኖር ሚ፣ አትዝለለኝ። ነምበር ፎር አራተኛ። ዶንት ላይ ቶ ሚ አትዋሸኝ። ስን ላይ መዋሸት ነው። ዶንት ላይ ቶ ሚ ማለት እችላለሁ። ዮውን መጠቀም ስላችሁ አንተ አትዋሸኝ ነው። አንተ አትዋሸኝ ግን ብዙ ጊዜ አንተ አትዋሸኝ፣ ያንን ለማድረግ አትዋሸኝ ከሆነ ወንድ እንደሆነ እናውቀዋለን። ዮውን ላንጠቀምበት እንችላለን። ግን መጠቀም ከፈለግ ዶንት ማለት እንችላለን። ነምበር ፋይቭ አምስተኛ። ዶንት ፎርጌት ሚ ዶንት ፎርጌት ሚ አትርሰኝ ስንል ነው። ዶንት ፎርጌት ሚ አትርሰኝ፣ አትርሽኝ፣ አትርሱኝ ስንል ነው። ዶንት የሚለውን ደግሞ ዱኖት ማለት እንችላል። ርጌ ግን አጥሮ ሲነበብ ፎርጌት ሚ አትርሰኝ ነበር። ስድስተኛ ን ል አትውቀሰኝ ነው አትውቀሰኝ ነበር። ሰ ሰባተኛ አትደውልልኝ ሆና አትጥራኝ ይሆናል። ያው ኮል ለስልክ ሲሆን ጥሪ ይሆናል መደወል፣ ኮል ደግሞ መጥራት ይሆናል። ሶ ዶንት ኮል ሚ አትደውልልኝ ወይም አትጥራኝ ይሆናል። ነምበር ኤት 8ኛ ዶንት ሜክ ሚ ዶንት ሜክ ሚ አትጫነኝ። ዶንት ሜክ ሚ ዶንት ሜክ ሚ አትጫነኝ። ነምበር መንካት ነው። ዶንት ተች ሚ አትንካኝ። ንካይ ስንል ምን እንችላለን? ተች ሚ ማለት ብቻ ነው። ዶንትን አንጠቀም። ተች ሚ ካልክ ንካይ ማለት ነው። ግን ኔጌቲቭ ሲሆን ዶንት ተች ሚ አትንካኝ። ነምበር ቴን አስረኛ ዶንት ፎሎ ሚ አትከተለኝ ስትል ነው። ፎሎ መከተል ነው አደለ? ስለዚህ ኔጌቲቭ ስናደርገው ነው ስለሆነ፣ ዶንት ፎሎ ሚ አትከተለኝ ነው። ፎሎ ማለት መከተል ነው። አትከተልስትን ዶንት ፎሎ ሚ። ለምሳሌ ሚ በሚ ቦታ ሌላ ቦታ ማስገባት ትችላለ። ዶንት ፎሎ ሀር ካልክ አትከተላት ማለት ነው። ዶንት ፎሎ ሀር ካልክ አትከተላት ነው። ዶንት ፎሎ ሂም ካልክ አትከተ ዩ አትከተለው ማለት ነው። ዶንት ፎሎ ዘ ማለት ደግሞ አትከተላቸው ማለት ነው። ስለዚህ ሚ ምንድን ነው? ኦብጀክት ነው። ኦብጀክቱን መቃየር እንችላለን። ነንበር ለመን አስራ አንደኛ ዶንት ቻለንጅ ሚ። ዶንት ቻለንጅ ሚ ዳንት ቻለንጅ ሚ አትለውጠኝ ይሆናል፣ አትጋፈጠኝም ሊሆን ይችላል። አለኝ ነምበር 12 12ኛ ዳንት አፕሴት ሚ፣ ዳንት አፕሴት ሚ፣ ዳንት አፕሴት ሚ አታበሳጨኝ አታናደኝ ማለት ነው። አፕሴት ማለት መናደድ ነው። ሶ ዳንት አፕሴት ሚ ካልክ አታበሳጨኝ አታናደኝ ማለት ነው። ነምበር 13 13ኛ ዳንት ኤስት ሚ ዳንት ቴስ ሚ አትግረመኝ አታስገርመኝ እንደማለት ነው። ነምበር 14 14ኛ፣ ዳንት ስኬር ሚ ዳንት ስኬር ሚ አታስፈራረኝ እንደማለት ነው። ሶ ዶንት ስኬር ሚ አታስፈራረኝ ስንል ነው። ስኬር ማለት መፍራት ነው። ዶንት ስኬር ሚ ማለት አታስፈራረኝ፣ አታስፈራኝ፣ አታስፈራሩኝ ማለት ነው። ነምበር 15 15ኛ፣ ዳንት ትሪክ ሚ ዳንት ትሪክ ሚ አታታልለኝ ነው። አታታልለኝ ስንል ነው ትሪክ እንግዲህ ትሪክ አደረገኝ ሲባል ሰምታችሁ ታውቃላቸው። ትሪክ ማለት ማታለል ነው። ሶ ዳውን ትሪክ ሚ ካል አታታልለኝ አታታልልኝ እንደማለት ነው። ነምበር ሲክስቲን አስራ ስድስተኛ ዳውን ስቶፕ ሚ ዳውን ስቶፕ ሚ ዳውን ስቶፕ ሚ ይ ዳውን ስቶፕ ሚ አታስቁመኝ አታስቁመኝ አታስቁመ ማለት ነው። ሶ

ዶንት ሀርት ማይ ፊሊንግስ። አሁን ዶንት ሀርት ማይ ፊሊንግስ ትላለህ። ዶንት ሀርት ማይ ፊሊንግስ ስሜትን አተጉዳው ማለት ነው። ሀርት ማለት መጉዳት ነው። ሶ ዶንት ሀርት ማይ ፊሊንግስ። ማይ ፊሊንግ ማለት ስሜቴን ማለት ነው። ሶ የኔ ስሜት ማለት ነው። ዶንት ሀርት ማይ ፊሊንግ ማለት ስሜቴን አተጉዳው ብላችሁ ታውቃላቸው። ጅስት ላይክ ታት ነምበር 19

ስለ እኔ አተዋሽ ነው። አቦት ሚ ማለት ስለ እኔ ማለት ነው፣ ላይ መዋሸት ነው። ቲዮንቲቲዩ ሃያ ሁለተኛ ዶንት ኢግኖር ማይ አድቫይስ ዶንት ኢግኖር ማይ አድቫይስ። ምክሬን አትዝለለው ማለት ነው። ዶንት ኢግኖር ማይ አድቫይስ ዶንት ኢግኖር ማይ አድቫይስ ካልክ ምክሬን አትዝለለው ማለት ነው።

አትረብሸኝ ማለት ነው። ዶንት ዲስተርብ ሚ ትላለው፣ አትረብሸኝ። ነምበር 24 24ተኛ ዶንት ዲስትሪክት ሚ ዶንት ዲስትራክት ሚ ዶንት ዲስትራክት ሚ አታዘናጋኝ እንደማለት ነው። አታዘናጋኝ፣ ዶንት ዲስትራክት ሚ አታዘናጋኝ። ነምበር 26 26ተኛ ዶንት አንደርስትሜት ሚ ዶንት አንደርስትሜት አንደርስቲሜት ሚ ማለት አታንሱኝ ወይም ዝቅዝቅ አታደርጉኝ ነው። ዝቅ ዝቅ አታደርጉኝ ነው። አንደርስቲሜት ስቲሜት ማለት መገመት ነው። አንደርስቲሜት ሚ ካልክ ዝቅዝቅ አታርጉኝ አታንሱኝ እንደማለት ነው። ነምበር 27 27ኛ ዶንት ዲስሪስፔክት ሚ ዶንት ዲስሪስፔክት ሚ አትናቁኝ ማለት ነው። ወይም አሁን ሪስፔክት ማለት ክብር ነው አይደለ? ዶንት ዲስሪስፔክት ማለት ደግሞ ሪስፔክት ስታደርገው ዲስ ሲሆን ምን ይሆናል? አለማአክበር ይሆናል። ሶ ዶንት ዲስሪስፔክት ሚ ማለት አትናቁኝ ማለት አትናቀኝ ማለት አትናቀኝ ስትል ዶንት ዲስሪስፔክት ሚ ዶንት ዲስሪስፔክት ሚ ተብሎ አትናቀኝ ስትል ነው። ነምበር ትወንቲ ኤት ስምንተኛ ዶንት ሞክ ሚ ዶንት ሞክ ሚ ምን ማለት ነው? አትሳለቁብኝ ስትል ነው። ዶንት ሞክ ሚ ዶንት ሞክ ሚ አትሳለቁብኝ ስትል ዶንት ሞክ ሚ ነምበር ትወንቲ ናይን አዘጥነኛ። ዶንት ፕላይ ውዝ ሜ፣ ዶንት ፕላይ ውዝ ሜ። ከኔ ጋር አትጫወት፣ ከኔ ጋር አትጫወት። አትችለኝም ምናምን እንላለን አንዳንዴ። ሶ ታይም ይካንሰይ። ዶንት ፕላይ ውዝ ሜ፣ ከኔ ጋር አትጫወት። ሰርቲ ሰላሰኛ። ዶንት ኮንፊውዝ ሜ፣ ዶንት ኮንፊውዝ ሜ። አታምታታኝ፣ ግራ ታጋባኝ ማለት ነው። ኮንፊውዝ ሁኛለሁ ስትል ግራ ተጋብቻለሁ እንደማለት ነው። ሶ ዶንት ኮንፊውዝ ሜ፣ አታምታታኝ፣ ግራ ታጋባኝ እንደማለት ነው። ሰርቲ ዋን ሰላሳ አንደኛ።

አትምታኝ ሰርቲ ሰቨን ሰላሳ ሰባተኛ ዶንት ሄት ሚ ዶንት ሄት ሚ አትጥላኝ ስትል ነው ፕሊዝ ዶንት ሄት ሚ እባክህ አትጥላኝ ስትል ነው ሂት ላይኛው መምታት ነው ዝደኛው ደግሞ ሄት ማለት መጥላት ነው ነምበር ሰርቲ ኤይት ሰላሳ ስምንተኛ ዶንት ግጥሎና። እንግዲህ የዛሬው ቪዲዮ ይህን ይመስላል። እንደወደዳችሁ ተስፋ አደርጋለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሆኑ። ታዲያ ሌላ ቪዲዮ እንድስለቅ እንዲደርሳችሁ ሳብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ሀቪ ናይስ ታይም።